እስኪ ለሰዎች ይላብላቸው የሀገራችንን ሳሙሳ የምሰራበት፣ ግን ማንኛውም እንትን ማለት እዚህ ሀገር ውስጥ ሰው ስላሉ ይበላሉ። ማንኛውም ነገር ማለት ነ። ደግሞ እንትን አለኝ፣ የአቦካወት ሌጣ አለኝ። ሌጦ ደግሞ እንደናመሰላችሁ ፒዛና እንትን እሰራ

ወይ ከፈለጋችሁ እዚህ ማስገባት ትችላላችሁ። ከፈለጋችሁ ደግሞ እንደዚህ አርጋችሁ በሌጥ ማስ

እንዲላጥላችሁ ዘይት ማረግ አለባችሁ። ዘይት ካላገባችሁት አይጥም። ዘይት እንትን ማረግ አለባችሁ። የሊጡን እንትን አላሳያችሁም።

ያው ቀለል ነው ማለት ነው። እንትኑ ማለት ነው። ከበለ እንትና ትንሽ ካሜራ ማለት

ምስሉ ላይ ደግሞ ጨው፣ ቃሪያ፣ ሽንኩርት ትንሽ ቁንዶ በርበሬ ታርኩበት እንዲጣፍጥ ማለት ነው። ትንሽ ቁንዶ በርበሬ እና እንትን የተፈጨ የድምብላል ቅጠል የድምብላል ፍሬ ማለት ነው። እሱን አርገበታል ያ

ትላላችሁ ሰዎችን ጥሩ ያመጣሉ፣ ግን እስከ ማስቸገር እንደ

እናንተም ሰዎች የማመጡላችሁ ከሆነ እናንተ መብላት ከፈለጋችሁ ዱቄት ካለ በራሳቸው ሰርታችሁ መብላት ትችላላችሁ።